እና አላህ አዘ ወጀል ተመልከት፣ እንዴት ተርቢያ እንደሚያደርግ ከውስጥህ ገብቶ እንዴት እንደሚቀርጽ። በራሱ በራሱ አስፈራራ፣ አውቃሃለው፣ ተጠንቀቃለህ። አላህ ተጠንቀቂለኛል፣ ምን አይነት ሰው ነው መሆነው? ወደ አላ መለስ ብለን በዚህ አይነት መልኩ እንመለስ። አላህ ያይና ልያን በአንድ ጊዜ አይደርስበትም። ስትደርስበት ግን ኸላስ ልዩ ሰው ትሆናለ። በመሬት ላይ ኑር ትሆናለ። የመሬት መላእካ ትሆናለ። ብዙ ኸይር ስራ ትሰራለ። ወደ ሁለተኛ ያ ስነ የነዚያችን ላይ አላህ ምን ይለኛል? በሊል ኢንሳኑ አላ ነፍሲሂ በሲራ። አላህ ምን እያለ ነው? አንተ ሰው ራስን ታውቃለህ እያለ ነው። እዛ እሱን ነው አለ ራስህን ታውቃለህ? አይ ራስህን ዘለኸት ሂድ ዝም ብለህ ስራ እዛ ይሁን። ነገ ስትሞት አላህ የሚቀበልህ የአየቱሃን ነፍስ እያለ ነው። ከጀሰድህ ወጥታ ጀሰድህ ወደ መጣበት ሚንሃ ኸለቅናኩም ወፊሃ ኑዒድኩም ይመልሳችኋል ወደተባለበት ስትሄድ ነፍስያ ትወጣለች። ነፍስያ አትሞትም። ተኽሩጅ ስትገባም ህይወቱን አለ ገባችሁ። ስትወጣም ህይወት ነው። ሞት የሚባል ይሄ ነው።

ሸር ሲሰሩ የነበሩ ሙሽሪክ በሽርኩ ላይ ግብስ ሲሰሩ የነበሩ ህይወትን ሲበክሉ የነበሩ ሰዎችን ሲያውኩ የነበሩ የሰውን የሰውን ህይወት ሳምታቱ የነበሩ ሲበክሉ የነበሩ ሰው ሲፈነቃቅሉ፣ ግደላቸው። ምንም ነገር አይሰማውም። አንድ ቤተሰብ ሲሸጥ ይሄንም ይሰራ እንደው ምናምን ይሰራ ተብሎ አይታወቅም። የሰው ክብር ቅጥቶ ቤት ማፍረስ ከባድ ነገር ነው። ከኦክሲጅን ከምግብ ከውሃና ከምግብ በኋላ መጣ ነው እና ከልብስ በኋላ መጣ ነው። አላህ ነው ያደረገልን ቤቱን ወላሁ ጀዓለ ለኩም ሚን ቡዩቲኩም ሰከና ሰከን እንድናደርግ እዚህ በመንገድ ተጠንቀቀ ሄዶ ለብሼ፣ እዛ ደግሞ አወልቃለሁ የሰው ልጅ እንደዛ አካል ሆነ አይሆንም። ልክ እንደ ሌሊቱና ሌሊቱ ሰከን ነው። ቀኑ እንቅስቃሴ ነው። ሌሊቱ ሰከን አድርገን እንደገና ወደ ህይወት ተመልሼ ህይወት በህይወት ላይ የማደርገውን አስተዋጽኦ እያደረኩ ህይወት እንድንሰራ ታሪክ እንዲገነባ ይሄው ቴክኖሎጂ መጣ። ይሄ ህይወት ተለወጠች። ህይወት በውብ ቦታው ላይ ውበት ጨመረች። አላህ ጨመረልን። በሰው አማካኝነት ቀጥታ የፈጠረው ህይወት አለ። ያም ቢሆን ህይወት የሰው የፈጠረው እንደዚህ እንደዚህ አይሆንም። የሰው ልጅ ነው የሚያብረው ወይስ ሮቦት አ የሚያምረው ፈረስ ነው ወይስ መኪና? ፈረስ ነው ደስም ህይወት የመኪና ግግር ነው ቁማን የተጋገ ህይወት የለው ምን የለው ቆርቆሮ ከፈተህ ብታዩ ስንት ቡሎን አለ እዚህ ምናምን፣ ከላይ ደስ ይላል እንጂ ከፈተህ አድርገህ ስታየው ድሪቶ ነው። መኪና ይሄ አዲስ የተገዛው ውስጡ ድሪቶ ነው። እንደ ቤት ማለት ነው። ይሄ አንድ አይደለም። ይሄ ኮርኒሴን ባለው ከፈተህ አድርገህ ስታየው እኮ ይወጣላ ልክ ማስክ እንደለበሰ ቆማጣ ማለት ነው። ለብሶ ከፈተህ ስታረገው ሁሉም እንደዚያ ነው። ይገርመኛል። መኪና ስንከፋፈተው ከዚህ አይ የሰው ልጅ ያንን ደብቆ አሰ ሰው ልጅ ጓና የመኪናውን ነውር ደበቀ። የሰው ልጅ የሰውን ነውር መደበቅ አለበት። በሊል እንሳኒ ዐለ ነፍሲ በሲራ ወለው አልቃ መዓዚራ አንተ ራስን ታቃለህና ራስን አታታል። በማንነት እየዋሸ አትኑር። ራስህን ሁን ኸላስ አንተ አንተነህ ድክመትህን ዘለህ አቲት ራስህን ለራስህ አጋልጣት። ለሰዎች ክልክል ነው። ለራሰ እኔ እንዲህ ነህ ብለህ ጻፍ፣ ከዛ ቅደደው፣ አቃጥለው፣ እንደገና ጻፍ፣ እንደገና ጻፍ። የሰራሁን ስራ በሙሉ ይሄ ምን ያመጣልሃል? የሆነ ስሜት ይፈጠራል እዛ ላይ ያ ስሜት እየጠነከረ ይመጣል። ከራስ ማፈር ትጀምራለህ። አላህ ከራስ ስታፈር ደስ ይለዋል። ሰው ሳይህ ከሰው ማፈር ደግሞ ሌላው ደረጃ ነው። ስንጥሩ ነው። ከሰው የማያፍር እኮ እንትን ነው ኸላስ

እንስላለን ላ ሐውለ ወላ ቁወተ ኢላ ቢላህ ጊዜ እናብራረዋለን። ይሄ ሓዲስ እዚህ መቶ ዓመት ብንቀመጥ አያልቅም፣ በየጊዜው ይወጣል። ስለ ነፍስ ነው የምናገረው። ሰፊ ነች፣ ውስብስብ ያለች ነች። ይሄ አእምሮ አሁን ሳይንስ የሚለን አእምሮ ይህን ነው የሚያህሉ አይደለም ካርታ ግን በትሪሊዮን የሚቆጠር ሲላአለሁ። ካርታ ግን በካርታ እንቀርጸው ቢባል መሬትን የሚያህል

ሰራሱ ሳይንቲስት መች እራሱን ያውቃል? ሳይንቲስት ተብሎ ምንም ያውቀው ነገር ራሱ ይነግራሉ እኮ። ምን አናቅም ይልሃል። ይኸውና ሁለት ተፈለሰፉ እና ኮምፒውተር ምናምን አናቅም አለ። እንደሱ ስራ ነው የመጣው ይልሃል። አብራራ ብትለው ያብራራልህም። ለምን ሃርድዌር የሚባል መጣ፣ ሶፍትዌር አለ። ፕሮግራሙ ነው። ሃርድዌር ደግሞ ይሄ ብሎን ይዘህ ማውጣት ማውረድ አላህ ከኔ ተጠንቀቁ ብሏል። ይህን አያያዝ። ሁለተኛ ደግሞ ራስን ስለምታቅ ራስን አታታል ሐቀኛሁን ከውስጥ ቢኦነስት ከማን ጋር ከራስ ጋር ዮ ሰልፍ ከራስ ጋር ሐቀኛሁን ከራስ አትሸሽ። ራስን ለራስ አደብቀው አላህን ለምን አሁ

የበዛውን ቢበዛ በአፈር እንዲያውም አፈር ሞልቶት የለም። በዓለም ላይ ምን ሰሩ፣ ህፃናት መግደል ሆነ። አሜሪካ የሚኮራበት ኤፍ 35 ኤፍ 18 ኤፍ 16 ኤፍ 15 እያለ ያወጣው አውሮፕላን በሙሉ መጨረሻ የህፃናት መግደያ ሆነ። በል ባለፈው እዚያ ከእንትን ውስጥ ያወጡ ድመት ነው። ግን ድመት አልሞተ፣ ሲጮህ ሲጮህ እሱን አዳነት። ሹፍ ሙስሊም ድመት ያድናል። እናትና አባቱን ሊያድን ሄዶ ድመት አዳናት። ሌላው ደግሞ ጋሪው ተመቶ ፈረሱ ብቻ አለ። ፈረሱ ዳነ። ያው ትንሽ ምናምን ተመቷል እንጂ ይሠራ ወጣና ማይጀመረ የሰው ልጅ ነው ያወጣ ደካማ ነው ፈረስ ሀይለኛም ቶሎ ቢመጣ እንትን ድመቱ ትንሽ ስለሆነ ደስ አለ ወጣ። ድመት ይገላሉ። ኤፍ ሠላሳ አምስት ድመት መግደያ ሆነ። ቤት ማፈራረሻ ሆነ እ መብሩክ አለይኩም አሜሪካ፣ መብሩክ አለይኩም ሞክራሽ የሆነው ፋይተር ጀት የህፃንና ህፃና የህፃ ልጅ መግዳይ አድርገውታል። ድመት መግዳይ አድርገውታል። ጋሪ መምቻ አድርገውታል። ቤት ማፍረሻ አድርገውላችኋል። ሴት መግዳይ አድርገውላችኋል። አፍሩም አታፍሩም። ላ ولا حول ولا قوه الا بالله ከንዳለ ድቅጭ የሚያደርጋለ እንዲያደቀቋቸው እኮ ነው። አሁንም የጮሁ ነው እስራኤል ውስጥ አይቻልም። ሀማስ በዚህ አይነት መንገድ አይጣጣ ማውደም አይቻልም። ህዝብ ነው ስንት የማይታወቅ ማይታወቁ ድርጅት ነው ይሄ በእስ ለላዝር በሙሉ ሞከሩ ሞከሩ ሞከሩ። ወላ ሞሳድ ብሎ ሞሳድ ዝም ብሎ እኮ ነው ለስታን መጫዋቻ ሁሉ ነገር ተመቻችቶ ለሱ የሚሰራ ነው። እንደፈለገ ይጨፍራል። በዓለም ላይ የሐማስም እኮ በዓለም ደረጃ ይሄዳል፣ ግን እንደ እንደ ልብ መሄድ አይችልም። ተአንድ ቦታ ለመድረስ እንትን ተወሳሰቡ ነገር ካረጉ በኋላ ቀጥታ ከተታ ኮና ተብሎ ኮኖ ዘውጥ እንደፈለገ እንደዚህ አንተ ቴሌፎን አይጠላፍ ምን አይል። እርግጥ እንደ ሐማሶች መጥፍ ጀምሮ ይጠልፉታል። በል ቴሌቪዥኑን ጠለፉት እየተናገረች ዜና እያቀረበች እነሱን አስወግደው ብቅ አለ። ለፍልስጤማ ነው ይሄ ቴክኖሎጂ አለ። አንተ ባጃጅ ትልኛለህ። ሞባይል ሳገላብጡ ኖራለሁ። ገና እዚ መስጊድ መጥቶ ይልትንሽ ወን ድንቆታል። መጀመሪያ ሲመጣ እንደዚህ ነው ያሉት የኔ ተማሪዎች። ካፍቴሪያ ቁጭ ብዬ እዛ ማኪያቶ እየጠጣሁ እነሱ ቁርስ ይበሉ እዛ ገና ማንሳት ፎቶ እንትን ሲመጣ ስማርትፎን የለም ግን ፎቶ የሚያነሳ ነበረ። እና እዛ አነጋገራለሁ ለሼ መሐመድ እናሳየው እናሳየው ይላሉ። በኋላ ትንሽ ነው ነገርቀት ያለው እነሱ ሌላ ቦታ ወንበር ይሳባርኩ ነው ይሄን ነው ገና እንት ይመጣላል አልኳቸው። እሱ ነው ይታወቃል እኮ ነው እኔ እንኳን ማስተር ዲግሪ የሚጽፍ እዛ ቴሌኮሙኒኬሽን ላይ ያገኘና ሼኽ፣ እንደው ማስተር ዲግሪ ሊጽፍ ነው ስለዚህ ስለ ቴሌኮሙኒኬሽን ስለ እንትን ስለ እንትን ማለት ነው አሁን ስለ ቴክኖሎጂ ማለት ነው። ይሄ እነዚህ አፕሊኬሽኖች ማለት ሳይመጡ በፊት ማለት ነው እና እንዴት ይሆናል? ምን ሐሳብ አለ አለ እና አልኩት ጻፈው አለን ችግር የለም። ምን ብቻ ፈርምበት አለ ግደለ ማልኩት ግን ስትጽፍ አልኩት ክፍት ያድርጉት በኋላ መያዝ አይቻልም መያዝ የማንችልበት ጊዜ ይሄ ኢንተርኔት ሳይመጣ በፊት ነው።